ዛራ ምኻሊ ዲ ትብ ተከታታዮች ለሰላም ሰላም ሁሉ፣ መልካም ሁሉ ኣሸይ ቪዲዮ ላይክ ሸር ሰብስክራይብ በማድረግ ጀምሩት። ይሄው አላልኳችሁ በናታንና በዳጣ መካከል ፍቅር ቤት አይጠፋም እያልኳችሁ ነበረ። ይሄው ዛሬ ተመልከቱ። የዳጣ ገና አልገነፈለም፣ ግንፍል ብሎ አልወጣም ማለት ነው። የናታን ግን እንደምታዩት በቃ አስተሳጎራሱ አያችሁት። በቃ ጅል ሁን ትብሏል እኮ የለም የለም ማለት ነው። እና ቪዲዮውን ላይክሸር ሰብስክራይብ እንዳትረሱ። እንግዲህ ውዶች መግቢያው ላይ ቪዲዮ እያረኩላችሁን ታያችሁት ናታንና ዳጣ ዳጣ የለችበትም። ገና ናት አልገባትም። እሱ ነው የዳና የትችን የዳጣን እናት ማለት ሰላምን ው ይፋ አላረጉትም፣ ግን እናቷ ናት አውቀናል። እኛ እኛ ቪዲዮ የምንሰራው እና ኮሜንተሮች የዳጣ እናት ሰላም መሆኗን አውቀናል። እነሱ ይፋ አላረጉም። ስለዚህ እነሱ ይፋ ባያረጉትም እኛ ይፋ እናረጓለን እና ክላሱ ልታጸድ ያለ ስትገባ፣ ሰላም ዬ እስቲ ዛሬ እንኳን እኔ ክላስ ላጽዳ ይላታል። ከዛ ናታን ዬ ስላደረከው ነው በጣም አመሰግናለሁኝ፣ ይሄንንም ማለት እኔሳ ምን ሰራለሁ ችግር የለው ምን ያጸዳለሁ ትለዋለች። ይሄ ሰላም ማለት ነው። ከዛ ሰላም ዬ በቃ ስኔቱ ላይ አንቺ ወሬ እኮ ከመጽሐፍ ከማንበብም ከሁሉም ይበልጣል፣ ነይ እስቲ ቁጭ በይ ይላትና ቁጭ ትላለች። ና እኔ የምልሽ ሰላም ዬ ዘመዶች ምናምን ቤተሰብ የለሽም እንደ ይላታል አሉ። ቤተሰብ አሉኝ ግን ክፍለ ሀገር ናቸው። ቤተሰቦች እነሱ እሱ የማይጠይቁኝም ምንም አልጠይቃቸውም ትለዋለች። ከዛ እሺ እስኪ እስኪ መርቅኝ አላት። መርቅኝ እስ ሲላት ምንድን ነው አለችው? ሰው አትጣ እና ሰው አትጠብቅ ነው መሰል ያለችው። አሚን አላት እና የመጀመሪያውን የሁለተኛው እንዴ ይሄንማ አሚን ተማለት በፊት ምን ማለት እንደሆነ መረዳት አለብኝ ይላታል። ከዚያ ሰው አይጠብቅህም፣ ሰው አትጠብቅም አለችው። የምድግ ነታ ነው ሰው እንደመጠበቅ ከባድ ነገር የለም። ይመጣል የሚል የሚባል ነገር ከባድ ነው። እና አልፈላሰፍባችሁ። ከዛ ሰው አይጠብቅ ሰው አትጠብቅ፣ እንዲህ አንቺ ጠበቅሽው ሰው አለ እንዲህ አላት። ከዛ አስበች እና ያኔ አዎ ነገር አለችው ማለት ነው። እሷ ምንድን ነው እንደዚህ አለችው። ታውቃላችሁ ሳ ልጇን በቃ ልጇን ወስዶ ስለጣሉባት ልጇን እየጠበቀች ነው ሳ። እንደዚያ ነው እኔ የተረዳሁት ከዛም በኋላ አረ ግን እነዚህ ልጆች እኮ እየተጣሉ ነው አለችው። እነማን? እናታች ያበቄና ኤቢና ዳጣ እየናቸው አለችው። እንዲህ ዳጣም ሆና ነው ምናም ሲላት ምን ነው የዳጣን ስም ጠራ ሳ ትለዋለች። አስቀድመ ሳ አሁን ጠፍተህ ነው? ለምን እንዴት ተጣሉ? ጠፍተህ ነው ትለዋለች። እንዲ ለምን ሳው ምን አውቃለሁኝ እኔ አላት። ግን አንተ ምን አይነት ሴት ነው የምትፈልገው? ለአንተ እኮ መልካም ስለሆንክ መልካም ሴት ያስፈልግሃል። ምን አይነት ሴት ነው የምትፈልገው? አለችው ከዛ እሱ ደግሞ በቃ ፈታ ያለች ሰው የምታከብር፣ ማንበብ የምትወድ እነዚህ አይነት ሴት ነው የምወደው ሲላት ከዛ ሰላም በሳቅ ለችው ማለት ነው። እና በአንድ ፊቱ ዳጣ ትልም እንዲ አለችው። ዳጣ ግን ማንበብ ውድ ዳጣ ማንበብ ማንበብ መውደድ አለባት። አሁን ሁለቱም መስፈርት አሟልታለች፣ ሰው የምታከብር በቃ ሰው የምታከብር ፈታ ያለች ሁለቱን አሟልታለች። ማንበብ የሚባለውን ነገር መውደድ አለባት። ከዛ እንደዚያ ብላ የምትጠርግበትን ሰታው በቃ ፍዝዝ ብሎ በቃ የለም ዳጣ እንደዚህ የሚል ማለት ነው። እና ያ በቂ ደግሞ እናቷን እሷ እኮ እንደዚህ እናት እሷ ሴትዮቱ ነው እሷ ከፍሉ የሄደች እሷ እንደዚህ እያደረገች ስላለቻት፣ ከዛ ሴትዮቱ ደግሞ አይ ክፍሏ አትሄድም ምናምን አለች ማለት ነው። ክፍሉ አትሄድም አለች እንዲህ። ክፍሉ ብገድ ምን ችግር አለው? እሷ ስች እየሄደች አይደል እንዲ ያበቅ በዚህ በጨለማ ክላሱ አትሄድም እንዴ። እሷ እየሄደች እየልታማልለው እየሞከረች አይደል እንዴ። ዳጣ በቴር ምን ችግር አለው? ሴትዮት መሆን በዳጣ ልታካብር። ዞሮ ዞሮ እነሱ ሌሎያቸው ቢመክሩም ዳጣና ናታን ፍቅራቸው ይቀጥላል ይቀጥላል። ከዛ እሷ ሄደች እና ክላሱ እሷ ሄደች። ለምንድን ነው እቺ እንደምትወደው ልትናገርላት ነው። ክላሷ ሄዳ አንቺ ግን ምንድን ነው ምን ብለሽ ነው እዚህ ክላስ የመጣሽው አለቻት እንደ ቁጭ ስትል ምንድን ነው አንቺ ቆሻሻ እንደ አንቺ አይነት ቆሻሻ ሰው እኮ የኔ አልጋ ላይ ሊቀመጥ አይፈልግ ምናምን በጣም አመናጨቀቻት ማለት ነው እባክሽ ጣጥቢያለሁ ያለቻት ከዛ ምንድን ነው አንቺ ግን ምኑ ደብቀሽ አለቻት። የአራዳ ቋንቋ ምትጠቀመውና ያንን ጨላውን ነው። ጨላውን ደብቀሽ ግን እኔን ምን እየወራሽ ነው ስትላት፣ ያንን የጠፋውን ጌጣ ጌጡን አንቺ ሸሽገሽ እንድታስብል እና አልሰራኩም ሌባ የለውም ልትይ ነው ሌባ አለቻት። አንቺ የኔ እህት ልትሆኚ አለቻት፣ በቃ ጽይፍ አለቻት ማለት ነው። ከዛ ተወቻትና ናተንን ትወጇልሽ አለ። ምን አገባሽ አልወደውም አለች። በቃ ባንድ አፍላ ማውጣት ነበረ። እኔ አልወደውም ስትላት በቃ ባንድ አፍላ ጥብላ ማውጣት ነበረ። ከዚያም በኋላ ናታን እና ዳጣ ፍቅር ሲጀምሩ ምን ብለሽ ነው ስትላት እንዴ መጥቼ እኮ ጠይቄሽ አልወደውም ብለሽኛል ማለት ነበር። ያው ዳጣ ግን ገና ፍቅሩ ስላልገባት እኔ በወደው በየበኩል አንቺ እንደዚህ ያደርገሽ ምናምን ስትላት በቃ እኔ ችግር የለውም ጣጣም የለውም እኔ ላስማማችሁ ይችላለሁ ስትላት አንቺ እኔ እና እሱ ማስማመት ተፈልግ ተሱ ራቄ እሱን አስቀይሜው ምናምን አለችት ማለት ነው። አረ እሱ ኮ ፈታ ያለ ምርጥ ልጅ ኮ ነው እሱን ለምንድን ነው ማስቀይመው? አለች እና ክላሱ ክላሱ ሄደች ምናምን ብለው ያሏት ክላሱ ሄደች። ምንድን ነው እሷ እንደምትወደው ልትነግር ነው ቤሲን አስታርቃለሁ ብላ፣ እነሱ ሌላ ዙረው ሌላ ነገር እንደማመጡባት አላወቀችውም። ልጅቱ ለእናትየቱ አንቺ ግን ቅናት እኮ ነው እንደዚህ የሚያደርግሽ። ዳጣ እንደዚህ አላረገችም። አባትሽ ደግሞ ሁለታቸው ሆነው ነው የሚወደው። እኔን ወድኛል፣ እሷን እሷን ወዳታል፣ እኔን አይወደኝም የሚለውን ነገር ታይ ስትላት፣ እሱ አሁን ራሱ ናታን ክፍል ናት እኮ እኔ በየት በኩል ነው ናታንን የኔ ማድረግ የምችለው ምናምን ስትል፣ አንቺ ኮስተር በይ፣ በቃ ወንዶች እኮ የሚወዱት ኮስተር ራሴት ነው። አንቺ ኮስተር በይ። አሁን ማ ባለፈው ምንድን ብየዋለሁ፣ አልፈልግም ነው ምናምን። ጎበዜ የኔ ልጅ ከዛ ናታን ክፍል ሂዳ ዳጣ ምንድነው? ምናምን ሲላት እሷ ያ በቂ በጣም ነው መወዲት ትወዳለ። እኔ ግን ምንም አልወዳትም ማለት እንኳን ለወዳት በቃ፣ ምንም ምንም አልወዳትም የለሁበትም ማለት እሱ ማለት ነው። ከዛ እነሱ ቀስ እያሉ ክላሷን መጥተው እያዳመጡ ነበር፣ በር ላይ ተገትረው እያዳመጡ ነበረና እኔ ለሷ ምንም አይነት ስሜት የለኝም። አንቺስ ግን ፍቅረኛ አለሽ? ምናምን ሲላት ምን ፍቅረኛ ምንድነው የባለ ምናምንም እንዳጣ በቃ ትችላለች አይገልጻትም። ምንድን ነው ፍቅረኛ ይሄ ባል ምናምን የሚሆነው ነው አለችው። እኔ ማአት ወንዶች ተዋወቃሉት እነዚያ ውጭ ሆኖ ማለት አፋቸውን ይዛሉ ጉድ ያሉ ማለት ነው። ከዛ ግን ጾታ የነራሱ ነግረው ያውቁ ማለት እኔ ምንም በቃ ጎዳና ላይ አጠረችው እና ሄድና ወንድም ናቸው እንጂ ሌላ ነገር እንደሌለ ለናታን ነግረዋለች ማለት ነው። እነሱ ተገረሙ ማለት ነው ተገረሙ ግን ቀደም ብለው መጥተው በነበር ጥሩ ነው ማለት ለኤቢ ምንም አይነት ፍቅር የለኝም መቼም ለወዳት አልችልም ሲል ሰምታ ኖሮ፣ ያ ሰላም ጥሩ ነበረ። እና ትንሽ ረፈድ አድርገው ተአክረው ነው የመጡት። ከዛ በኋላ በሩን በርጊደው ገብተዋል። እንግዲህ ምን እንደፈጠረ እነሱ ነሱ ምናታንና ደጣም ደነገጡ። ምንም የማያስደነግጥ ነገር የለውም። እሱም አሁን እንግዲህ አልወዳትም ብሎ እንደሚል ተስፋ እናደርጋለን። ቪዲዮ ሊያልቀብ ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ። ናታንና ዳጣ ፍቅራቸው ይቀጥላል ይቀጥላል። ማዘሯም አርፈው ተቀመጡ። ልጅሁን ጠቅላላ አርጉና ይዘው ተቀመጡ። እነሱ ይፋቀሩበት እንላለን። ባይ ባይ።